ፈዓረፈሁ ኒዕመሁ አሉ ነቢይ ዐለይሂ ሰላቱ ወሰላም ሒሳበን የሲራ አላህ ሰከንድ አይፈጅበትም። የእኛ ኦዲት ረጅም ጊዜ ይፈጃል ራሳችን ኦዲት ማድረግ አንችልምኮ ጨርሰን ከዚህ በፊት ያሳለፍነውን ነገር ሰብስበን ኦዲት አድርገን ፊት ለፊት መመልከት አንችልም እኛ ብንጽፍ የሆነ ምን ዘለው ነገር ይኖራል አላህ ቀለል አድርጎ ነው የሚያስበው የዛን ቀን ጸጋውን አላህ ያቀርብለታል ፈዐረፋ ያቃታል ደግሞ ሰውየው ራሱ

አባልታለች አናክሳለች፣ ይታሸጋል። የቂያማ ቀን የዛን ቀን ማን ይናገራል? ቆዳ ይናገራል፣ ጸጉር ይናገራል፣ እግር ይናገራል፣ ሁሉ ነገር ይናገራል። ስለዚህ ያቃታል ቃላ ቃለ ፈማ አሚልተ ፊሃ ይለው አላ ምን ሰራ? እስኪ ዱኒያ ላይ ብዙ ኒዕማዎችን ሰጥቼ አለሁ ከእናት ሆድ ውስጥ ጀምሮ አስቡት። የአላህ እንክብካቤው አንድ ዶሮ አስራ ምናምን እንቁላል ታቅፋለች። ያ የተዘጋው እንቁላል ዶሮ ካላቀፈችው ለምግብነት ነው የሚያገለግለው። እኛስ ፊ ዙልማቲን ተላት አላህ በሶስት ጨለማ በእናት ሆድ ውስጥ በማፀን ውስጥ በእንግዴ ልጅ ውስጥ በሶስቱ ውስጥ አላህ ትንፋሽ እንዳያጥረን አድርጉ። ምግብ ይሄ በየቀኑ የሚያመላልስ ወይ ኦርደር ተደርጎ የሚደርስበት ቦታ አይደለም። እዛ ቦታ ላይ አላህ ተንከባክቦ የሰው ልጅ ምንም ሳይሆን፣ ጆሮ ሳይጎድለው፣ ዓይን ሳይጎድለው፣ እግር ሳይጎድለው እያንዳንዱ የሚያስፈልጉን የሆኑ ቀዳዳዎች እንኳን ሳይጎድሉ አላህ ወደ ውጭ ያወጣናል።

ቆጣሪ የለም፣ የሚከፈት የሚዘጋ ልጁ ጠጋ ሲል እንዲጠባ ያደርገዋል። አላ አስቡት፣ ያላ ጸጋና ኒዕማ። ከዛ በኋላ እየተንገዳገደ እየተንገዳገደ እየተንገዳገደ ከወተቱ ምናምን እያለፈ እያለፈ የሆን ነገር መቅመስ ይጀምራል። ከዛ በዳዴ ከዛ በእግር ከዛ እየወደቅ እየተነሳ ይደርሳል። ከዛ በኋላ ደግሞ ይሄ ሁሉ ኒዕማ አላ የቂያማ ቀን ያመጣለት አለ ይህን አርጋለ አ አርግሃል፣ ቃለ ፈማ አሚልተ ፊሃ ይለዋል። አላ ይጠይቀዋል፣ ምን ሰራበት? ከተግባር ጋር ምዝጋና ከምን ጋር ነው? ከተግባር ጋር ነው። ከስራ ጋር ነው። አማ ለማመዝገን ማ ከእስላም ውጭ ያሉም ሰዎች እኮ ፈጣሪ መዝገን ብሎ ወደ ላይ ቀና ያደርጋል። ውጤት አለው? መስመሩን ስቷል። መስመሩን የሳተ ምዝጋና ይባላል። ቃለ እንዲህ በአንተ መገድ እኮ ተጋደልኩኝ ይው ይሄ ውሹ ገብቶ በቃራቴ መምጣት ምናምን እኳ አይደለም፣ የዕድሜ ልክ ስራት እኳ አይደለም፣ አንገት መስጠት። እንዲህ አንገቴን ሰጠው እኮ ያላ ይለዋል አለ ከለብት ውሸታ አላህ ያስዋሸውን ሰው ማን መጥቶ እውነተኛ ያዘድርገዋል? ማንም ስፖኮ፣ ይስረቅ ምንም ይስረቅ ይታሰር፣ ታስሮ ሀያ ዓመት አስር ዓመት ይፈረድበት፣ አልሰረቀም፣ እውነተኛ ነው፣ በስህተት ነው የተያያዘው ብሎ ለማስፈታት ጥረት የሚያደርጉ ሰዎች የሉ አሉ። ጥረታቸው ይሳካላቸዋል አይሳካላቸው? ይሳካላቸዋል። የቂያማ ቀን አላህ አንተ ውሸታም ያለው ሰው ማን ነው ከውሸቱ ነጻ የሚያደርገው? ማንም ሊመን ሊላሂል ዋሂዲል ቀሃር ሊመኒል ሙልኩል የውም ይላል። አላህ ንግስላውን ለማን ነው እስኪ ዛሬ እስኪ ውጣ የሚችል ሰው ፋይቱ ላይ ግባ ነው የሚለው አላህ። ማንም ሚችል የለም። ዝሙቱ፣ ሌብነቱ፣ ሽርኩ ስለበዛ ምድር በራሷ ጊዜ ስትተነጥቅ የመሬት እንቅጥቃት አይታችኋል። ሚዲ ላይ የሚለቀቀው መሬት በራሷ ጊዜ ሰነጠቅ ትላለች። ማን ሰነጠቃት? የዘረጋት እሱ ነው። ሲፈልግ ይሰነጥቃታል፣ ይውጥሃል። አንተን እዛው የት ገባ። የፈለገውን ያዛል አላህ ወታደሩ ነው። ለዚህ ነው ዝሙት፣ ዚና፣ ፈሳድ፣ ራቁት መሄድ፣ ወለድ መብላት፣ ዘካ መከልከል፣ ሰላቶቹ ሲዘነጉ፣ መዚዶቹ በሸረኛ ሰዎች ሲያዙ እንዲህ አይነት አደጋዎች ይበዛል። ይጩሃል፣ መልስ የለም። ይንቀጠቀጣል ይንቀጠቀጣል ይንቀጠቀጣል ይንቀጠቀጣል። አይገባም። አንዳንድ ሰው ወደ ጥናት ነው የሚገባው። አካባቢው ችግር አለ፣ ዳገት የለም ረግጦ ይዝ ቦታው ምናምን እያሉ ፍልስፍና ውስጥ ይገባሉ። ፊቁሉቢህም መረዱን ፈዛደሁም ላሁ መረዳ አላላ ካፊሮች በቀልባቸውም በሽታ ስላለባቸው ምንም አይገባቸው። እቺ መሬት መንቀጥቀጥ በራሳችን እኮ ነች፣ ትገባለች፣ ነገ አንተ ቤት ከነገ ወዳ ትመጣለች፣ እያንዳንዱ ጋር ትደርሳለች፣ አትቀርም። እሳት ይነዳል ማንም አያጠፋውም። ይሄ የእሳት አደጋ ቢጮህ ቢጫጮ ጨርሶ ነው የሚቆመው ለምን ሽርኩ አለ? ለምን ዘካ አይሰጥም? ለምን ሌብነቱ አለ? ቅቤው ሙዝ ነው፣ በርበሬው ቀለም ነው፣ ወተቱ ውሃ ነው። ባዶ የህፃናቶች ኒዶ ላይ ፌክ ይሰራሉ፣ መድኃኒት ላይ ፌክ ይሰራሉ። ይነዳል። ያላችሁን ድኮነ ትበላለህ። ዘካን በስርዓት አውጣ፣ አትዋሽ፣ ቀጠሮ አታፍርስ፣ አታጭበርብር። እሳት መጥቶ ይበላዋል። ለዚህ ነው ቃጠሎ፣ ይሄ መሬት እንቅጥቃጤው፣ የመኪና አደጋ

በየመስጊዱ የሱዳን ቅርአት የሱዳን አይነት ሰላዓት የሚያሰግዱ ሰዎች አሉ ተብሎ ይሰበሰብላቸዋል የአላህን ቃል ቢሰብሩት ምን ቢሉ ጭንቃቸው አይደለም የሚያስጨንቃቸው ድምፃቸው ሰው ቀልብ ላይ ገባ አልገባም ሐታ ከኋላ ብትነግራቸው መመለስ አይፈልጉም ከተመለሱ ድምፁ ይጠፋባቸዋል በሱዳንኛ የሚቀራው በሱዴስኛ የሚቀራው በሹሬምኛ የሚቀራው በማሄርኛ የሚቀራው የሰው ቃል ነው እንዲ የሰው ድምፅ ነው እንዲ የምታብበው ጭንቀቱን ለድምፅ ነው አብዛኛው ሰው አማ ቁርአን ይሰበር አይሰበር ጣጣው አይደለም። ይው እነዚህ ሰዎች ድምፀኛው ያ ኡስታዝ ያ ቃሪ እንዲባልላቸው የሚያደርጉ ራሳቸው የሚቀርጹ ሰዎች አሉ። ኡስታዝ ነው ኢማም ነው ከፊት ለፊት ካሜራ ያደርግና አላሁ አክበር እያለ አስተካክሎ እዛ እያዩት ነው ሰዎች በየረመዳኑ ላይ በላያቸው። አብዛኛው የሱፊ ድምፅ ነው አብዛኛው ድምፅ። የራስህን ያዝ የራስህን፣ ድምፃችን አሳምረን ቁርአን መቅራት እንዳለብን ተናግረዋል ግን የራስህን ያዝ በምችለው ልክ ጎሮሮን አሰምጥንቀው አንዳንዶቹ የሱዳንን ቀራለ ብሎ አፋቸውን ይከፍቱታል ሙሉ። አንዳንዶቹ የሱዳይስን አይችሉትማ፣ ጭንቅ ነው ይሄ። ከጀርባ የሆነ ነገር አለ። መስጊድ ነው የገባ ነው፣ በቃ ቃለ ተዓለምቱ ልዕልማ ወዓለምቱ ይላል። ዕልምም ታመሪ ያለው። ድሮ አገር ቤት ቆጮ በቡና ነበር የሚጠበሰው። ጮጋራን ይጠብሳል፣ ሲወርድ ጥብሶ ነው የሚወርደው። አንዳንድ ኡስታዞች ነበሩ ደም የሚሸኑ በጣም ተቸግሩ። ጠዋት ካለህበት ካደርከበት ቤት ትንሽ የቆጮ በምጣድ ይጠብሱና ከአንድ ቡና ጋ ይሰጥሃል። ምትበላው ማታ ለማስተማር ካስር በኋላ ስትመለስ ነው ምትቀምሰው። ያንን ዕልም ተምሮ የተማሩ ሰዎች ውጤታቸው ፍላጎታቸው ያለን ፊት ነው። ያለን ፊት ከሆነ አህለን ወሳለን አማ ሪያ ካለችበት ቀርቼ የመጣው ሀፍዤ ናህ ወሰርፍ ከበሩና ሙብተደውን ለማለት ሰዎችን ለማታለል ምናምን ከሆነ የለውበትም ክሳራ ነው። ወቀራአቱ ፊከ ልቁርአን ይሁ ለአንተ ብዬ ቁርአን ቀራው ይላል። ቃለ ከደብተ ውሸታ የውስታዝ ውሸታ የሐፊዝ ውሸታ እዛ ይበጠራል እያቸው ወላኪን ተዓለምተ ልዕልመ ሊዩቃል አሊም ምላሳቸው ይጣፍጣል፣ የሚናገሩት ንግግር መሬት ጠብ አይልም እንዲባሉ፣ እንዲታጀቡ፣ መኪና እንዲገዛላቸው፣ ቤት እንዲገዛ፣ ቁልፍ እንዲሰጣቸው፣ እንዲከበሩ። አንዳንዶቹ እኮ ዕልማቸው ሲጨምር ሰው መጨበጥ ራሱ ያስጠላቸዋል። አሰላሙ አሌይኩም ራሱ ማለት ያስጠላቸዋል። ባዶ በቃ ቀፉ ያደርጋቸዋል። ካላስ ስልክ ራሱ ብደውል አይመልሱልህ። ሸይጣን ይሰቅላቸዋል። አማ ነቢዩ ዐለይሂ ሰላቱ ሰላም ህፃን ልጅ እጃቸውን ይዛ ታዞራቸው ነበር። ምስቶቻቸውን ከአስር በኋላ ዙሮ ሰላም ብሎ የሚያድሩበት ቤት ይመለሱ ነበር። ነቢዩ ንግግር ሲናገሩ ገብቷቸዋል፣ አልገባም፣ ሶስት ጊዜ ደግሞት ነበር። ነቢዩ ዐለይሂ ሰላቱ ሰላም ጥሪ የተጠሩበት ጥሪ ያከብሩ ነበር። የአላህ ነቢይ ምስኪን ደረሳኑ ዛሬ እንካላስረው ቢላቸው ይመጣሉ። ለራሳችሁ ትችዋለሁ፣ ሂሳቡን ለአላህ ብለህ አፉ በለኝ ረሳሁት ይላል። አውቀው እኮ አይመጣም፣ አይፈልግም እዛ መታየት። ሀከዛ ሀብታሞችም እንደዚህ ናቸው። ቁርአን የቀሩ ዕልም የተማሩ ሰዎች አላህ የቂያማ ቀን ከዘብት ይላቸዋል። ምን አድርጎ ነው? ተአለምተ ልዕልማ ሊዩቃል አሊም አንተ አሊምነ ፈሲህ ፈቂህነ ስንት አሊም የሚባሉ ሐራምና ሐላል ይናገራሉ። ኃይኖች ናቸው። ሁማውን ይሸውዱታል። በል እንደውም በቅርብ ምንድን ነው የሰማሁት? አነ ሱፊ ብሎ የተናገረው ሰውዬ ለብቻ ሲያስተምረን አለ። አንዱ ምስኪን ሰውዬ ዳዋ አድርጉ፣ አብሽሩ ወረቀትም ከፈለጋችሁ እንሰጣችኋለን አለኛል። እሱ እኮ ሱናን ተውሂድ የሚሉ ሰዎች እንዴት እንዴት እንዴት አሽመድምደን በእጃችን ሱፊያ አሻሪያ ስር እናስገባቸው ነው የሚለው። በፊት ለፊት ውስጥ ይመጣና ደግሞ እናንተ በርቱ ይላቸዋል። አንተና ጌታ ሂድና ተጋደል፣ እኛ እዚህ ቁጭ ብለን እንጠብቃለን እንደማለት አይነት እነዛ ካይኖች የሰሩት ስራ ነው የሚሰሩት። እስላም ለእያንዳንዱ ሰው ነፍስ ወቀፍ ስራ ይፈልጋል። እንደዚህ የሚሸውዱ ሰዎች አሉ፣ ግን ዶክትሬት አላቸው። ግን ይኸው አላህ የጠቀሳቸው ሰዎች ታህትን ውስጥ ነው የሚገቡት። የቂያማ ቀን ሉጋም ይለገምለታል። ጀሃነም ላይ የወድቃውን ጎትቶ የሚሄደው እንደዚህ አይነት አሊም ነው። ዕልም የደበቀ ሱናን፣ አቂዳን፣ መናጀ ሰለፍን ደብቆ በየመስጊዱ በየክትፎ ቤቱ ክትፎ የሚበላ ሰው፣ ሀቅ የሚናገር ሰው ቀሊል ትንሽ ነው። ሊሉ ምን ባድ ሸር። ለዚህ ነው አላ ቀሊሉ ምን ዒባድ የሸኩር አላ አላ ወቀራአተ ልቁርአን። ቁርአንም ቀራ ከወላጅ ከምናምን ተለይቶ ለሁለት ዓመት ይገባል አይደል፣ አንድ ሰው ህፍዝ ማታ ቀን እየሐፈሰ ይቆይና የሚቆይበት ምክንያት ግን ውስጡ ላይ የአላህና የነብዩ ፍላጎት ጀነት አለ አልሐምዱሊላህ ውጤታም ነው ይሄ ግን የፈለገው ምንድን ነው ወጥቶ ቁራን ቀርቻለሁ እኔ ማሰገድ ይችላለሁ ምናምን ነው ይሄ ነው ይሄ ከሆነ የለም ክሳራ ነው ፈቀድ ቂል ተብሎልሃል በቃ አሊም እንዲባል ነበር የፈለገው አር ቃሪ እንዲባል አይደል የፈለገው በሱዳኖቹ ያውለበልባል በሱዴስስም በማኤር ምናምን እንዲባል ነው አይደል የፈለገው ተባለለ ካላስ አበቃ ምን ትፈልጋለህ ታዲያ ጨርሰሃል ውጤቱን እዚህ ወስደዋል

አንዳንዶቹ ደግሞ በዚህም አላቸው በዚህ አላቸው በዚህ አላቸው በዚህ አላቸው። ሀገር ውስጥ ብትል፣ ከሀገር ውጭ ብትል፣ ሀገር ቤት ብትል፣ ከተማ ብትል፣ ሁሉም ቦታ ላይ ዘርቷአሉ። እንዲህ አይነት ሀብት የሰጠው ሰውዬ ደግሞ ይመጣል። ኩሊሂ ከሁሉም አይነት ገንዘብ አላህ ይሰጠዋል። ፈውትየ ቢ ፈአረፈሁ ኒዕመሁ የዋለለትን ውለታ እንዲያውቀው ያደርገዋል። ፈአረፋሃ ያውቃታል። ቃለ ፈማ አሚልተ ፊሃ ምን ሰራሽ? ሽ ተሰጥቶ ነበር መኪና አለ ዳዕዋ አድርገሃል

ለአንተ ብዬ ወጪ ብሰጥ እንጂ ይላል። ቃለ ከዘብት ውሸታም፣ የሀብታም ውሸታም ይሄው አረዱ ሶስት በሬ አራት በሬ እንዲባል ነው የፈለግከው እንጂ ያለን ፊት አልፈለግከም። ውሸታም ነው ይለዋል። ዝጋ ፋይሉን ይለዋል። በግል ሂዳችሁ እሳት በላኝ ልጄ ታመመ ይሄው ካንሰር ይዞኛል ብላችሁ ብጩ አንድ ብር የማይሰጡ ባለ ሀብቶች አሉ። መድረክ ላይ ሲወጡ አስር ሺህ ብር ሰጥቻለሁ ይው ቼክ ምናምን የሚሉ ሰዎች አሉ። ምንድነው የፈለጉት? ሀጂ እንትና ሰጪ ናቸው መባል ይፈልጋሉ ሰዎች በየመድረሳው በየመስጂዱ በየቦታው የውዱ ማድረግ ውሃ የለም። መንግስት ለሆነ ቦታ ለሆስፒታል የሆነ ቦታ ጠራ ሲባል ሀጂንትና መቶ ሚሊዮን ሰጡ፣ ሀምሳ ሚሊዮን ሰጡ፣ አስራ አምስት ሚሊዮን ሰጡ። ለመስጊድ ይሰጣሉ አይሰጡ ማን ያወራላቸዋል? የአላህን ፊት የሚፈልጉ ሰዎች ናቸው ይህን በድብቅ የሚሰሩት። አማ አብዛኛው ጫጥቃሚ ጮታም ሚዲያ ላይ ነው የሚሰጠው። ውስጥ አይሰጥህም፣ ከሰጥህም ሰው እያዩ ነው የሚሰጥ። ደብቀ ብጠይቀው አይሰጥህም። እቺ ሞክራት በደንብ ነፍሳችሁን ቼክ አድርጓል።

ሐታ ውልቂያ ፊናር ይሄም ይጎትትና በፊቱ በጀሃነም ይደፋል። አኽረጃሁ ሙስሊም ኢማም ሙስሊም የሐዲስ ቁጥር 195 ላይ ዘግቦታሉ። ሌላኛው እንግዲህ በዚህ ዙሪያ ሶስት ሰዎች ዋሻ ውስጥ ገቡ አሉ ነቢዩ ዐለይሂ ሰላም፣ ታውቁታላችሁ። ዋሻ ውስጥ ገቡና በተጠለሉበት ቋጥኝ መጣችና ዝግት አደረገችው አሉ ነቢዩ። ማንም መድረስ አይችልም። አንደኛው መጣና ያ ረብ ወላጆች ነበሩኝ ወተታ አለበ እነሱ አፍላይ ሳይገባ ለማንም አላቀምጽም ነበር። እባክን እቺ ላንተ ቤየ ሰርቻት ከሆነ ነጃውጣን ሲት ትንሽ ፈቀቅ ካለች አሉ ነብይ። እያንዳንዳችን ምን ይዘናል፣ ችግር ሲገጥመን ምናስታውሳል። አንደኛው ደግሞ ያ ረብ አንድ ልጅ ነበረች፣ አንድ ቆንጆ ነች። ሞከረስ ያደርጋት እምቢ አለችው። ተሸገረችና መጣች። ድርሃሞችን ዲናር ሰጣትና ኦፕን አደረገችለት። ልክ ነካ ላደርጋት ሲል ፍራ ንፍራ፣ አላህ ንፍራ፣ እንዳትነካኝ በንካቤ ቢሆን እንጂ ስትለኝ በድግብ እየተነሳው አለ። አያችሁ ተቋ በድግብ እየተነሳው፣ ገንዘቡንም አልተቀበልኳትም አለ። እቺ ላንተ ብዬ ሰርቻት ከሆነ እስኪ ሲል ፈቀቅ አለች አሉ ነቢዩ። ሌላኛው መጣ ደግሞ ሰራተኞች ነበሩት፣ ያሰራል፣ ይከፍላል። ስከፍል አንደኛው እምቢ ብሎ ይሄዳል። ቆይቶ መጣና ደሞዜን ስጠኝ ሲል ይሄ ሁሉ የተራባው ያንተ ነው በአንተ ንብረት ነው